የመሸርክ ልጆች ኸሊፋዎች ከእናንተ ጋር እንድንገናኝ ስላደረገን አና አመሰግናለሁ። ያው በሩቅ እንተዋወቃለን በሩህ እንተዋወቃለን። ሁላችንም አንድ የሚያደርገን የሚያሳስበን ነገር አንድ ተመሳሳይ ስለሆነ በሩህ እንተዋወቃለን። በደንብ በአካል ግን አብዛኞችን ማካቸው አላቸው። ግን የተወሰኑ ሰዎች ደግሞ ማላካቸዋል ና አላህ ዛሬ እንኳን አገናኛለን። አልሐምዱሊላህ ነገሮችን በስፋት እስካሁን ድረስ ያብራሩላችሁ ይመስለኛል። የታስክ ፎርሱ ሰዎች እዚህ ያሉት ወንድሞች ብዙ አብራርተውላችኋል። ዋናው ነገር ምንድን ነው? የእኛ አህሉ ሱና ሱፊያው በአለም ደረጃም ቢሆን በታሪክም፣ አሁንም በቁጥር በጣም ብዙ ነው። ሰዋዱል አዕዘም የሚባለው ይሄ ክፍል ነው በታሪክ ውስጥ

በኢትዮጵያ ደረጃ ባለፉት አንድ ሺህ አራት መቶ ዓመታት ይሄው መስመር ነው። እስካሁን ሲመጣ ሲመራ ህዝቡን በፍቅር ሲያስተሳስር በፍቅር ሲመራ ሀገር ሲሰራ የኖረ ከሌላ እምነት ተከታዮችን ጋር ያለውን ግንኙነት በማስተማርና በሰላማዊ መንገድ እንዲሆን አድርጎ ብዙ ታሪክ የሰራ መስመር ይሄ ነው። የሱፍያው ያነሱ ነው መስመር ሌላኛው አስተሳሰብ የመጣው ቅርብ ጊዜ ነው። በአለም ላይ ከሆነ የዛሬ ሰባት መቶ ዓመት አካባቢ ሻም አካባቢ የተነሱ አንድ ከሰመ ከዛ በኋላ እንደ ነውር የሚታይ ነበረ። በተለይ በመጀመሪያው ዘመን እንደ ነውር ነበር የሚታየው ዳሁሽ ቤት ተሽሪ ዳሁሽ ታንዲያ ተናንዲ ጀውዚ ተቃላች አካባቢ የነበረው ነገር እንደ ነውር ነው የሚታይ። ሰው ያፍር ነበር፣ ይሸማቀቅ ነበረ። ወደዛ መስመር ነው ማለት ይፈራ ነበር። እንዳውም እሳቸው ይሉት ምንድነው ይህን አስተሳሰብ ያራመዱ ወገኖችን ምንድነው የሚሏቸው? የባህር ውሃ የኢማም አህመድን በውቅያኖስ ውሃ ቢታጠብ እንደማይጸዳ አርገው ያበላሽት ያለ ኪታቡ ስለምታቁት ማለትና ኑር ነበር፣ ቆሻሻ ነበር። በኋላ ሰባተኛው ክፍለ ዘመን ላይ ከሚያተነሱና ትንሽ ሊያድሱት ሞከሩ፣ እሳቸውና ደረሳቸው። ከዛ በኋላ የመስመራሁን ማፈሪያ ሁኖ መሳቀቂያ ሁኖ ወደቀ። ከዛ በኋላ የዛሬ 250 ሂጃዝ ነጅድ አካባቢ እንደገና ተነሳ። እንደገና በገንዘብ ድጋፍ፣ በፖለቲካ ድጋፍ እንደገና ተነሳ። ያ ታሪሁን ስለምጣቆት ነው። በአስተሳሰብ አይደለም፣ በዒልም አይደለም። ይሄኛው መስመር በዒልም ብዙ ነው። ሁሉም ሐዲሶች ያሉበት ነው። ሁሉም ሙፈሲሮች ያሉበት ነው። ሁሉም ፍቃሀ ያሉበት ነው። ዑቀላ በአጠቃላይ እዚህ መስመር ነው ያሉት። ሌላኛው መስመር በገንዘብ እና በፖለቲካ ድጋፍ የዛሬ ሁለት መቶ ሀምሳ አመት ተነሳና ቀስ እያለ አለም ላይ መስፋፋት ቀጠለ ያው ብርና ጉልበት ፖለቲካ ማይሰራው ነገር ስለሌለ ማለት ነው ያው ለሀገራችን የዛሬ ሰላሳ አመት አካባቢ ነው እግሩንም እጁንም ይዞ የመጣው አስተሳሰብን በአስተሳሰብ መመከት ይቻላል አይኑን በአይን መመከት ይቻላል ግን ከዛ ውጭ የሆነ ነገር ነው የገጠመ ማለት ነው እና ስለዚህ ለማለት ነው ይሄኛው ወገን አህሉሱና ወገን ኢትዮጵያ ውስጥ የሚቀሩበት አጠቃላይ ሀሪማዎች በዚህ መስመር ነው የኖሩት። በኦሮሚያ በጣም ብዙ አሉ፣ በወሎ አሉ፣ በደቡብ አሉ። አጀንዳው ሁሉ የዚህ መስመር አካል ነው ማለት ነው። ግን ምንድነው የዚህ መስመር አሁን ችግሩ ምንድነው? ባለፉት 30 አመታት ነው አሁን የገጠመው። በጣም ብዙ ቢሆንም በዒልም በጣም ብዙ ጠንካራ ቢሆንም ሀያ ያበዛል፣ ዝምታ ያበዛል። አይጮህም፣ አይናገርም። ሌላኛው መስማት ጥቂት ሲሆኑ ሶስት ሰው ካለ መስጊድ ውስጥ ይጮኋል፣ በጣም በጣም ይጮኋሉ፣ ይሰማሉ፣ ድምፃቸውን ይተባበራሉ፣ ይሰማሉ። እና በዚህ በኩል ያለው ነገር እነዚህ ነገሮች መቀየር መቻልና ያለበት ካሁን በኋላ ዝምታ አያዋጣም። ሰው ልጁን ሲወስዱበት ዝም ካለ ህብረቱን ሲወስዱበት ዝም ካለ ከመስጊድ ሲያባርሩ ዝም ካሁን በኋላ ነው፣ ዝምታ ጥሩ አይደለም። አንዳንድ ቦታ ላይ በኛ አካባቢ ዝምታ ወርቅ አለው፣ ዝምታ ፋንድያ የሆነበት ጊዜ ወርቅ ማለት አሳኪትሚቅ ሽቋ ሐቁ በመብቱ በራሱ በዲኑ ዝም ማለት የሰይጣን ጓደኝነት ነው። ሰይጣን ማለት ነው። የሰውየው ባህሪ ሰይጣን ነው አቀዳይ ዘሚሆና ሁሌ ዝምታ ወርቅ አይደለም እና አሁን የሆነው በዚህ አካባቢ ምንድን ነው? ሱፍያ ወገን ዱላው ሲበዛበት፣ ዱሉ ሲበዛበት እንደገና በወንድሞች ጥንካሬ መንቀሳቀስ ጀምሯል። አሁን ትልቅ የመንቀሳቀስ እንትን አለ በሁሉም የሀገሪቱ አካባቢዎች በኦሮሚያም፣ በአማራ፣ በደቡብ፣ በምን ብትሄዱ መነቃቃቶች አለዋል መንቀሳቀሶች

ሺ ዝም ያለን ሰው ሊያወቅ ይችላል። እዚህ አዳራሽ ውስጥ አንድ ረባሽ ካለፈ አዳራሹ መነጋገር አይችላል ይችላል። አንድ ሰው ካለ ሁለት ሰው ካለ በቂ ነው። ለመራቀሽ እና ዝም ማለት አያዋጣም። አሁን እንቅስቃሴዎች ተጀምረዋል። እንቅስቃሴዎች ፍሬ ማፍራት ጀምረዋል። ወንድሞች ብዙ መስዋዕትነት ተዋረሳቸው፣ ለብዙ ጊዜ ታስረዋል። እነዚህ ከሀገር ብዙ ተሰደዋል። በዚህ ምክንያት እና ሁላችንም የከፍተልነው ነገር አለ ለምን ሀቁን ለማግኘት ተብሎ ማለት ነው። ስለዚህ አሁን እንቅስቃሴ ተጀምሯል። ፍሬ ማፍራት ይዟል፣ ግን መቆም አይዋጣም። አሁንም አሁን ምን መሆን አለበት? ሱፊዩ መደራጀት አለበት። ሌላን ለመጉዳት አይደለም፣ ላለመጎዳት ነው። ሌላን ለመጉዳት አይደለም፣ መንገድ ለማለፍ አይደለም፣ ላለመጎዳት ሱፊዩ መደራጀት አለበት። ሱፊዩ እንቅስቃሴውን ማጠናከር አለበት። መብቱን መጠየቅ መድመድ መቻል አለበት ለበዛ መልኩ እንደዛ መንቀሳቀሱ እንትን ማለት አለበት። ይህ ቆምን ቀን ይጠፋል ወይም ደግሞ በጣም ይጎዳልና በቆም የለበት ሚ በተገኘ አጋጣሚ ሁሉ ለመንግስት አስተዳደር ማስረዳት ለፖለቲካ ሰዎች ማስረዳት እኛ የሰው ሀቅ አንፈልግም። ሀገር አብረብሽም ሰላማዊነን። ግን ዲናችንን ግን እንዲከበርለን መብታችን እንዲከበር የቁጥራችንን ያክል ዋስትና እንዲኖረን እንፈልጋለን ብሎ ድምፅ ማሰማት፣ ዑለማ ድምፅ ማሰማት አለበት፣ ዳሪዎቹ ድምፅ ማሰማት አለባቸው። በአንዳንድ አካባቢ መታሰር ምናምን ነበረ፣ ግን ያ ጊዜ እየታለፈ ነው። ብዙ ጊዜ አስረው በሰሜን በሰሜን በአማራም በጎጃም በጎንደርም በኦሮሚያም በደቡብም ብዙ ታስሯል። አሰሩ አሰሩ፣ ግን እንትን አላገኙም። መጥፎ ነገር አልተገኘም። ዲኑን ነው የጠየቀው ሰው፣ መብቱን ነው የጠየቀው ሰው። ስለዚህ በዚህ መልኩ እንቅስቃሴውን ማጠናከር መቻል አለበት እና ከተጠናከርን ከተባበርን፣ አንድ ከሆንን፣ ከጠየቅን መብታችንን ማናገኝበት ምክንያት የለም። አሁን የተገኘ ጭጭላንጭል ትንሽ ናት። እኛን የሚመጥን አደለም። ቁጥራችንን የሚመጥን አደለም። ዒልማችንን የሚመጥን አደለም። ታሪካችንን የሚመጥን አደለም ለዚህ ሀገር ሱፍያው ያበረከተውን አስተዋጽኦ የሚመጥን አይደለም። ትንሽ ነገር ነው አሁን ያለችው፣ እሱ አይደለም እስከ መጨረሻው ጥግ ድረስ ሱፍዩ ማህበረሰብ ተከብሮ መብቱ ተከብሮለት መኖር እስኪችል ድረስ እንቅስቃሴዎች ማድረግ አለባቸው፣ መቀጠል መቻል አለባቸው። መጅሊስ መግባት ብቻ አይደለም፣ ያው በጣም ትንሽ ነገር ነው። ከዛ በላይ ነው የሱፍያው ጥያቄ። በጣም ብዙ መብቶቹ የተገፈፉት በጣም ብዙ ግፍ ነው የተፈጸመበት። አይታቸዋል። እቺ ማለት አስር ፐርሰንት አትሞላም ከተፈጸመው ግፍ፣ እዚህ ወረቀት ላይ ያለ አስር ፐርሰንት አትሞላም። ሙሉ ጥናት ሲደረግ በጣም ብዙ ጉድ ነው የተሰራው እዚህ ሀገር ላይ። በጠራራ ፀሐይ ሰዎች የሰው መብት ሲረገጥ የነበረበት ጊዜ ነው ባለፉት ሶስት ዓመታት አራት ዓመታት እና ያ ሁኔታ መቀየር መቻል አለበት። የሰው መብት አንጎዳ ሰዋን ንጋፋ የሰው መስጊድ አኖር ወሮም የሚያክሱፍ እያለ እንዴ የለም እኮ ሀያ ረካ ካልሰገዳችሁ ረመን ብሎ የሚያክሱፍ እያለ የለም። መውሊድ ከእኔ ጋር ካላወጣችሁ ዚክር ጧጧት ምናደርጉ ካልሆነ ግን ከእናንተ መስጊድ መትችል አረጋለሁ ያለ ማንም የለም። ሌላው ነው እየመጣ ዚክር አታረቅም መውሊድ አታወጣ ሀያ ረካ አሰግድን። ስምንት ረካ ነው መጽሐፎች ውስጥ አቃላቸው ስምንት ረካ ሚባል ተራዊ የለም። የለም የለም፣ አራት መታቦች እናንተ ስለምታቆት ነው። አዲስ የመጣ ነገር ነው። አንድ ሰውዬ ነው ያነሳው፣ የዛሬ 20 30 ዓመት አነሳው። ከዛ በኋላ የዓለም መዝሀብ ይሆን ማለት የለም በታሪክ ውስጥ። እና አራት መታቦች ካልተዋችሁ የሚለው ሌላ ወገን ነው። አቂዳ ላይ ደግሞ ያው ምታቆት ነው። የተንሲ ጉዳይ ወዲያ ወዲህ ካላላችሁ የሚለው ሌላ ወገን ነው። ማስገደል የጀመረው ሌላ ወገን ነው። እኛ በአደል የራሳችን ነው። እና ዋናው አደራ ምለው ምንድነው በጣም ተባበሩ፣ እንተባበር፣ ድምፃችንን እናሰማ። እዚህ ደግሞ ያሉ ሰዎች ያስተባብራሉ። እነሱን ደግሞ እንታዘዛቸው፣ የሚሰጡንን አቅጣጫ እንከተላቸው። ፖለቲካውን ያውቁታል፣ መንግሥት ቤት ምን እንደሚባል ያውቃሉ። መብታቸውን በጥንካሬ ነው እየጠየቁ ያሉት። እና ይሄ ታስክ ፎርስ የሚባል ነገር የዋዛ አደለም። ብዙ መስዋዕትነት ተከፍ ብዙ ትልልቅ ወጣቶች የተፈሩበት የወጡበት እንትን ነው። እንታዘዛለን፣ ሁላችንም እስከ መጨረሻው ጥግ ድረስ መከፈል ያለበት ተከፍሎ መብታችን ይከበራል። መከፈል ያለበት መታሰር ካለ ይታሰራል። ይህን ለማለፏል ያሁን ነገር ለፏል ሌሎች ነገሮችን ተደርገው በምስራቅ በምዕራብ በሰሜን በደቡብ በኦሮሚያ በአማራ በትግራይ በሁሉም ቦታ ያለው ሱፊ አንገቱ ቀና አድርጎ እስኪሄድ ድረስ እንቅስቃሴ ውጭ ይቀጥላሉ። በዚህ የሚቆሙ አይደለም። ሁለት ሰው ሶስት ሰው ሁለት ሰው ሶስት ሰው ዑለማ ማህበር ስላስገቡ ወይ ደግሞ መጅሊሱ ላይ እንዲል ያ አይደለም፣ ያ በጣም ትንሽ ነገር። እስከ መጨረሻው ድረስ ወደፊት አንድም ሀሪማ እንደማይደፋ፣ አንድም መስጊድ እንደማይደፋ፣ አንድም የሱፍያ ሼፍ እንደማይናቅ፣ እንደማ ግፍ እንደማይፈጸምበት እርግጠኛ እስኪሆን ድረስ እንቅስቃሴዎች ይቀጥላሉ ማለት ነው። ሁላችንም ለዛ ዝግጁ መሆን አለብን። እዚህ አካባቢ ያለው አዲስ አበባ አካባቢ ያሉ ሰዎች ታስክ ፎርሱን ጨምሮ ከጀርባቸው ያሉ ብዙ ምሁራን አሉ። ነገሩ የከነከናቸው ሚረብሻቸው፣ እናንተ ጋር ከሱፊዩ ወገን ጋር መደገፍ አለብን ያሉ ብዙ ምሁራን አሉ። ትልልቅ ሰዎች አሉ፣ ዑለሞች አሉ። እና ዋናው ነገር መተባበሩ ነው ድምጻችንን ማሰማት ነው። መብታችንን ለማስከበር መታገል ነው፣ ህጋዊና ሰላማዊ በሆነ መንገድ እስካሁን እንደተደረገው። እስካሁን የተደረገው አንደኛ በህግ ነው፣ ህጋዊ መንገድ ነው። ህገ ወጥ ነገር የተከተለ የለም። ሁለተኛ ሰላማዊ ነው። ረብሻ ሰምታችሁ ታላላቸ የለም እኮ። አዲስ አበባ ነበር በጣም በሰላም ነው እየሄደ። ሰላማዊ ህጋዊ ነው። ሁከት የለው ረብሻ የለው። ዱዐውም ያሲኑ ሁሉም ነገሩ በሰላም ነው እየሆነ ያለው እና እንሻላ በዚህ መልኩ ከታች ያለውን ማህበረሰብ በዚህ መልኩ መብቱ ይጠይቅ፣ ግን ህጋዊና ሰላማዊ በሆነ መንገድ መንቀሳቀስ ድምፁን ማሰማት አለበት፣ ተባብሮ ማለት ነው። እንደዚህ ካደረግን እንሻላ በአጭር ጊዜ ውስጥ፣ አሁን በአጭር ጊዜ ነው ጥሩ ነገር ላይ እየተደረሰ ያለው። ከዚህ በፈጠነ ጊዜ ከዚህ በፈጠነ ጊዜ ወደ ተሻለ ደረጃ ከፍ የምንልበት እና እምነታችን የምንጠብቅበት እና ማህበረሰቡን የምንጠብቅበት ደረጃ ላይ ቀስ እያልን እንደርሳለን ማለት ነው። በጣም እርግጠኛ ሁኑ። አላ ሰዎች አሉት። እኛ ባንኖር እኮ የስተብድል ቆመን ገይረኩም ማለት ነው። ምንም ይሄ ዲን ሊዩሂረ ዋዕለዲን ይኩል ምንም አጠራጠሩ። እኛ ሁሉ በቃ እንፈልግም ብለን ቤታችን ብንገባ ሰዎች ይፈጥራል፣ ግን እኛ እንጎዳለን ምክንያቱም በመታገራችን አጀር እናገኝ ነበር። በመታሰራችን አጀር እናገኝ ነበር። በሌላም በሌላ ግን አንድ አይቀየርም። ችግር የለውም። ሌላ ሰው ሞልቶታል። እሱ መፍጠር አያቅተውም፣ ማስነሳት አያቅተውም። ስለዚህ እድሉ የኛ ነው ማለት ነው። በምናደርገው ትግል ተጠቃሚዎቹ እኛ ነን። ስለዚህ የዚህ እድል ባለቤት በመሆናችን አካል በመሆናችን ደስ ሊለን ነው የሚገባው። እንደ እስልምና ወደቀ ሲባል የተሰውፍ እኮ አልቆነታል ነበር እኔ አንድ አጋጣሚ የዛሬ እንደዚሁም ክርክር እናደርጋለን ውይይት ስናደርግ የዛሬ አምስት ስድስት ዓመት አካባቢ ላይ አንድ ቪዲዮ እንዲያውም ተለቀዋል። ከዛ በኋላ ውጭ ወጣንና አንዱ ትልቅ የሼህ ብዙ እንግዲህ ሳውዲ የቀሩ ምን ያዛል እሳቸው ምናሉም ይሄ ተሰውፍ አንተ እየደገፍከው ያለው እንቅስቃሴ እኮ ተሰውፍ የሚባለው አስተሳሰብ እኮ እና ሙፍቲ ዑመር ሲሞቱ የነሱ ጂል ጂል ሙፍቲ ዑመር ሲሞት ያን ቃል ለምንነው ካለቀ ነገር ጋር የምትንገታገቱት? እንደዚሁ በቃል በቃል ነው። እኔ ደግሞ ኢንሻላ እኛ ደግሞ ኢንሻላ አያልቅም። ቢኖር እሳቸው አዲስ ጂል ይነሳል። ይሄ የሚደግፍ አስተሳሰብ ሊዩሂረው አለዴን ኩሌ ስለተባለ ሙማ እና ወጣቶች አሉ፣ የሚገርሙ የሚገርሙ ወጣቶች አሉ። በዚህ ዘመን በሀያ አንደኛው ኛው ክፍለ ዘመን ለዚህ ዲን ለዚህኛው መስመር እታገላለሁ። በነገራችን ላይ አውሮፓም አሜሪካም እንደዛ ነው። ተሰውፍ በጣም እያበበ ነው። በዛ በቴክኖሎጂ ዋገር፣ በዛ በፈሳ ዋገር። አሁን ፋሽኑ አንኳደያ ሳልባጅ ነል፣ ሳልባጅ የቦንዳ ልብስ ታቃላቸው፣ ሳልባጅ ነው። አሁን ሳልባጅ ወደ እኛ ሀገር ይመጣል ብዙ ጊዜ ያደ

ደካ ሀብት አለ እየተባለ እየተቀራ ያለው እንጂ ሌላ አቅጣጫ ምክንያቱም አየሁ አለም አየው 45 ዓመት አይቱና ልብ የሚያደርግ ቀል የሚያደርግ ነገር ረባሽ የሚያደርግ ነገር ሰው ሀፍዞ እኮ ደረቅ የሚሆንበት ፋሲቅ የሚሆንበት መስመር ነው ያለው እና ያ ተቀይሯል። አለም ላይ አጠቃሪ ራሱ ሳውዲ አረቢያ ያለውን ሁኔታ ታውቃላችሁ። ከሪኩለም ለውጥ እያደረጉ ነው።

ያሁሉ አጀላ ነጆይን እና ረዛሊ በእንባ የገነቡት አስተሳሰብ ነው። በእንባ በለቅሶ የገነቡት በእውቀት ብቻ አይደለም የገነቡት አስተሳሰብ ነው። የአስተሳሰብ ምንም አጠራጠሮ ያሸንፋል፣ የበላይ ይሆናል። እውነተኛው ዲኒ ስለሆን ማለት ነው። ለዛ ግን እንተባባርናለን። ምርጫውን በተመለከተ ያው በአማርኛም የተነገረ ነገር አለ። አራት መሰረታዊ ችግሮች አሉ ብለን አንስተን ነበር። አንደኛ ደንቡ ትክክል አይደለም። የምርጫው ደንብ እንኳን ለምርጫ ነውና ለእድር ለእድር እንኳን ማለት አይደለም እንኳን ለመጅሊስ ነው። ይሄ በጣም የተሳሳተ ነው። ይሄ በጽሁፍም ተነግሯቸዋል። ጽሁፍ እየተጠቀሰ አንቀጽ እንደዚህ እንደዚህ እንደዚህ እየተባለ እድር እንኳን ምርጫ ደንብ ሲቀረጽ የእድር ደንብ በጥንቃቄ ነው የሚቀረጸው። ማኑ ካምበር ምን ሥራ አለው? ምክትሉ ምን ተብሎበት ትክክል ነው? የእድር ደንብ ይሄ ትክክል አይደለም ይሄ ሁሉም ወገን አይቶታል። መንግስትም ጋር ቀርቧል፣ እነሱም ጋር ቀርቧል። አንደኛ። ሁለተኛ የቦርዱን በተመለከተ ነው። የምርጫ ቦርዱ የአንድ ወገን ነው። በተለይ በአንዳንድ አካባቢዎች ከፌደራል ጀምሮ በኦሮሚያ ከላይ እስከታች በሁሉም ወረዳዎች የሚያሳዝን መልኩ በአፋር፣ በአማራ፣ በሁሉም እንትን ትክክል ያልሆነ አወቃቀር ነው ያለው። ሁለተኛ ሶስተኛ ደግሞ አሁን ያለው መጅሊስ ይሄ ሰውን ያባረረው መጅሊስ ምን ያለው መጅሊስ ምርጫ እንዲያስፈጽም እድል ተሰጥቶታል። ይሄ ማለት ምንድን ነው? በግ ያለ በግን ለተኩላ አደራ አስቀምጥ እንግዲህ ብሎ መስጠት ማለት ነው። ተኩላ አደራም በደም ይወጣል በግ አደራ ተቀበልና፣ አራተኛ የተድበሰበሰ ነገር አለው ጊዜን በተመለከተ አንዳንድ ቦታዎች ላይ ብዙ ማጭበርበሮች ተስተውሏል። እነዚህ ቀርበዋል። ይሄን ለማስተካከል በታስክ ፎርሱ ጥረት እንትኖች እየተደረጉ ነው፣ ጥረቶች እየተደረጉ ነው። አዎንታዊ ነገሮች አሉ፣ ያልተስተካከሉ ነገሮች ደግሞ አሉ። የኦሮሚያ በነገራችን ላይ በእያንዳንዱ ወረዳ በእያንዳንዱ ወረዳ የተመደቡ ሰዎች ዝርዝር የክልሉን በተመለከተ እንትኑ ደርሶታል። ፌዴራል አስመራጭ ቦርዱ ሰላም ሚኒስትርም ጋር ተነስቶ ውይይት ተደርጓል። ሶስት አራት ጊዜ ውይይት ተደረጓልና፣ ትግግር አይደለም። በዚህ መንገድ የሚመጣ ምርጫ ተቀባይነት የለውም፣ ሱፍያው ሰፊውን ማህበረሰብ አይወክልም ተብሎ ተነግሯቸዋል። በአደባባይ ተነግሯቸዋል። በየስብሰባውም ተነግሯል። ለማስተካከል ታስክ ፎርሱ ላይ ጥረቶች እየተደረጉ ነው። የሚደረጉ መስተካከሎች ከተስተካከሉ ምርጫው ላይ ያው ውጤቱ ቅቡልነት ያለው የሆነ ሁላችንም የሚያስማማ ፍትጊያ የሚያስቀር የግብ ግቡን የሚያስቀር የጋራ ቤት የምንሰራበት ሁኔታ እንዲፈጠር ያደርጋል። ካልተስተካከሉ ግን ሂደት ስለሆነ አሁን ገና እየታየ ነው። ካልተስተካከሉ ግን እርግጠኛ ነኝ ታስክ ፎርስ ወጥቶ አቅም አጥቻለሁ አልተስተካከለም፣ ስለዚህ ይህን ምርጫ ትክክል አደለም፣ ብለው በድፍረት ይናገራል። ሁላችንም እንናገራለን። ያን ይሄ ማለት ነው እኛ ስለዚህ አሁን እነሱን ነው የምንከታተለው። ምርጫውን በተመለከተ እየተስተካከለ ሂደቶቹ ላይ እያረጉት ነው። የእነሱን አቅጣጫ ሁላችንም እንከተላለን፣ የታስክ ፎርሱ አቅጣጫ። ከዛ በኋላ ግን አልሆን ሲል ግን በእርግጠኝነት ይነግሩናል። ወጣቶች አልቻልንም ይሉናል። እነሱ ሰዎች ናቸው። ያላቸው አሳብ ብቻ ነው ያላቸው፣ አቤት ማለት ነው ያላቸው። እናንተ ወንድሞቻችሁ ናቸው። ታንክ የላቸውም፣ ድሮን የላቸው ማለት ሰው ግለሰቦች ናቸው። ስለዚህ ግን ሀቅ ያላቸው ወጥተው ይነግሩናል እርግጠኛ ነኝና፣ በዚህ መልኩ የእነሱን አቅጣጫ በጥንቃቄ እንደሚቀጥል ሁላችንም እና የሚሉንን መጨረሻ ላይ ደግሞ እንድንተገበር። አይሆንም ምርጫው ዋጋ የለውም አላህ ይካን ካሉ ነው በዛ መልኩ ቀጣይ ሂደት እንዴት እናስተካክለው ብለን እንሄዳለን። ምርጫው የተወሰነ ደረጃ ደግሞ ጥሩ ነገር አለው ከተባለ እና በሚሰጡን አቅጣጫ ዋናው ነገር የዚህን የማዕከሉን አቅጣጫ መከተል ተገቢ ነው። ብዙ ምሁራን ተጀርባሁ እያሰቡ በጥንቃቄ ነገሮችን እያስኬዱ ያሉበት ሁኔታ ነው። ላለው ይሄው ነው መልዕክቴ። መልካም እንግዲህ ለሁላችሁ መልካም የጉባኤ ይሁን። ትልቅ ነገር ነው። ሰላም አለይኩም ወረሕመቱላህ ወበረካቱ ሰላም